ጊዜ ድራማ ውስጥ ያለች ሰሆነች ሁልጊዜ ጨለ ያስ ሲወቶች ሰላም። ስለዚህ አትናች ከኔ ጋር ከተጣላሽ ከኔ ጋር ጨርሽ። ሌላ ሰው ስትነኪ ያ ሰው ሲመልስልሽ አትጩሂ፣ እንደበግ አትጩሂ። ይመልስልሻል። ያን ሰው የምትነኪውም ሰው ይመልስልሻል። እንትና ደህና ነህ? እንትናዬ አንተስ ደህና አቅቶሻል በቃ። ለዛ ነው ዙሪያ ያለ ሰው ሁሉ ጥቅጥቅም ትጫው፣ አቅቶሻል። ለምን እኔን አትሳደብ ማለት እኔ ምንም ምንም ነው ማትመስኝ እና የምትጣያቸው ሴቶች በሙሉ አማራ ሴቶች ናቸው። እኔ እንዳስተዋልኩት ከሆነ ያ ከአማራ ልጆች ጋር የምትጣይው ችግር አለብሽ እንዳለ የተጣላቸውን ልጆች እኔ እመቤቴን አመጣልሻለሁ። ማራማዊት ከአማራ ልጅ ጋር እኔ ጣላችሁ የሚጡ ከአማራ ልጅ ጋር ማሜ ከአማራ ልጅ ጋር እመቤቴና ነ ምንድነው? እስኪ የሚያጣላው እንደ በዚህ ደረጃ ክብር ብትዘል የአማራ ልጆች ክብር ነው ብዛል ምናምን ብላ ግሩፕ ያለች ማን የምን ጎጥ ማን ጠራ? ስለ ጎጥ ደግሞ እግዚአብሔር ሲያዋርድሽ እኔ ትዝ ይልሻል ያ የሆኒ ቤት የገባን ቀን እኔ እኔና በጎጥ አይደለም የተጣላ ነው ፐርሰናል ላይ የተጣላ ነው ብላ ነበር። እና እሷ ወደ ጎጥ ነገሩን ካዞረችው ተሸንፍ ያለው ይበቀምናም ብላ እኔ አገጣጥሜ ኮስ ትላቸዋል። ትላንትና ነው ከትላንት ወዲያ ምን ትላለች? በጎጥ ነው የተጣላን። ውሸት አይደግም፣ ማይሽ ውሸት አይደግም። እኔ እና እሷ በዚህ አልተጣላንም፣ በራሳችን ጉዳይ ነው የተጣላ ነው ብላ፣ እኔ ከተጣላሽ ከኔ ጋር እንዴት ገባሽ ገስት ብያት ተጨቃጭቀን አሁን ትላንት ወዲያ ምን ትላለች? ኤኒዌይስ ውሸት አይደገምም። ኤኒዌይስ በጎጥም ብትሄጂ በፖለቲካም ብትሄጂ እኔ ፖለቲካ ውስጥም የለውም ጎጥ ውስጥም የለውም። ፉክክር ይዞሻል። ከኔጋ ከኔጋ ፉክክር አያዘሽ። እኔ የሆነ ነገር ካልኩኝ እኔ ለአማራ ከከፈልኩት ነገር ጋ እሷ አትገናኝም። እኔ ለአማራ ካረኩት ጋር እሷ ምንም አ ለምን ትፎካከረልሽ ከኔ ጋር? እኔ አሁን እንደዛ ብዬሻ አላውቅም። አንድም ቲም ከአንቺ ጋር ፉክክር ይዞኝ አያውቅም። በምንም ነገር እኔና አንቺ የምንፎካከርም ሰዎች አይደለንም። ተፎካክረን አናውቅም። ቄጣቸውን ዘብዘፈው ጌም ሲጫወቱ እጫወታለሁ። ረረበ አሁንም እጫወታለሁ። አንቺም እኔ ኮ ዘንታ ለመሽን ጌመር አይደለሁም ነው የምትይው። በስነ ስርዓት ሁልቀን ጌም ትጫወቻለሽ። እኔ ግራም የሚገባኝ እኔ ጎጃ ምን አልሞክልም። እኔ የጎጃ ምን ህዝብ አልወክልም። አንቺም የጎንደርን ህዝብ አትወኪም። ማንም ማንንም አይወክልም እዚህ ጋር ማንም ዌብሳይት ናግባ ናግባ። አረ እንዳይሰደብ በእናትሽ፣ እሱ ባለፈው ለሲሰደብ ነበረ ነበር ተያት ታስገቢው። ማንም ማንንም አያውክልም እዚህ ጋር እና እኔ አይ ዶንት ማንም ማንንም አይወክልም። አንቺም የምትወኪው ህዝብ የለም፣ እኔም የምወክለው ህዝብ የለም። እና አንቺ እንደ ጀብድ እንደሰራ ሰው እንደ እያየን እኮ ነው የታገልሽው ንማ እያየን እያወጡልሽ እኮ የሰው ዘር በማንቋሸሽ የሰው ዘር በመስደብን አንቺ የታገልሽ እና እንትን አትበይ። ይሄ ራስሽን እንደ ሌላ ነገር አቲ ተሳደቢ። እኔን እየገባሽ ተሳደቢ ተሳደስ ቃይን ሆነ ተሳደቢ ችግር የለውም። እኔ ዙሪያ ላይ ግን ያሉ ሰዎችን ስትነኪ እነሱ የሚደርሱብሻል። ሲደርሱብሽ ያመሰግናለሁ የሚላት ሲደርሱብሽ ግን እንደ ዛሬ ወጥተሽ አትጩሂ፣ ተቀበው አትጠርቂ። ወደሽ ከተደፋሽ ቢረግጡሽ አይጥፋ። ሄደሽ ትነካኪና ሰው አይንካኝ ብሎ ነገር የለም። የሆነ ሰው ስትሰድቢ አንቺም ትሰደበለሽ። ይሄንን ነው ልልሽ የምችለው። እንግዲህ ጭንቅላት ላለው ሰው ተናግረናል። በተቀረ እዚህ ውስጥ ገብታችሁ የምትጩ በጎች አቁሙ፣ አስተውሉ፣ ተመልከቱ። እየደረሱበት ማን ያዘ፣ ይሄን እኮ አትበሉ። እኛን መሳደብ ይቻላል፣ ግን ሊያ እዚህን ያለችውና ማንም ማጠገቧ የለምና የሆነ ነገር ትሆናለች። እሱን ችግር የለውም። ኤልሻዳይ ዜናትና እሷ እንደዚህ ነው ኖ እሷን ስትሳደቢ ተሳደቢ፣ ከጎኑ ያለውን ስትሳደቢ ደግሞ አቅም ያለው ሰው እንዳለ ማወቅ ወቂ። አሜሪካ የመብት የሚከበርበት ሀገር ነው ምናምን። አረ ነው እንዴ? ሰው ለማጥፋት ቀላል እኮ ነው፣ በጣም ቀላል ነው። ስለዚህ መሳደብ እስከምትችው ድረስ መሳደብ ትችያለሽ። ስድብ እስኪያልቅብሽ ድረስ እንዘለሽ፣ የሰው ቤተሰብ፣ የሰውን ነገር፣ የሰውን አታውሪ። እሷ ስለ ሴሌብሬቲ ታውራለች ስራዬ ነው፣ አይመለከትሽም እሱ። እሷ የሰው ጉድ እያወጣች ብትሽ፣ አንቺም ነገር አይዲያ ብለሽ አምጥተሽ ታውሪያለሽ። አይዲያውን ተጠቀሚበት ለነገሩ እኔኛ አይዲያ ዩቱብ ላይ ምንም አይዲያ ሊኖርሽ አይችልም። ካዲዎች አይ ዘር መሳደብ ወይ ነው ወይ ትግል ብለው ነው የሰው ዘር የሰው ዘር ማንቋሸሽ የሰው ነው። አይ በዘርም ቢሆን እኮ ነገርኩሽ እኮ ሁሉም እኮ የራሱ የሆነ ማለት አኝከሽ ብትተፊውም ቆሻሻው እስካልጣልሽ መርገሰት ረግጩ ልብስ ልብስሽን ጫማሽን ማበላሸቱ አይቀርም። ከአፏ የወጣውን ራሷ ታውቋለች። እኛ ዘር ስናንቋሸሽ፣ ዘር ስንሰድብ፣ ዘር ስናብጠለጥል በማንነት ትግል አይደለም፣ ስድብ አይደለም። ሶሻል ሚዲያ ላይ በማንነት ሰው መስደብ በማሞጥሞጥ ቢሆን እኮ በማሞጥሞጥ የሚጠፋ ቢሆን ኑሮ እሷ ትጠፋ ነበረ። ስለዚህም አንዳንዴ አስተዊ፣ ለራስሽ ነው መመክርሽ። እግዚአብሔር ምስክሬ ነው ምልሽ ይህን ያህል ገና ለገና የቲክቶክ ወታደራልኝ ብለሽ በዚህ ደረጃ ሚጥጠሩ አይደለም። እኔ አሁን ማለት ነው አጃክር ደጋፊ አልፈልግም። አሁን እዚህ ጋር ትክክል የሚሉትም እዛም ትክክል እዚህም ትክክል ነው፣ ምንም ነው። እኔ የሆነ ቪዲዮ ሳይ ኮመንት አላይ። የሚገርምሽ ነገር ማለት ነው ቪዲዮን አይቼ ነው ስክሮል ማለት ነው ገብቼ እንኳን ኮመንት አላይ። እዚህ ጋር ትክክል የስ ትክክል ምናም የሚሉትም ሲያሽጋብጡ ነው ምንም፣ እዛም ሄደው ደግሞ እሷ ስትገባ ይሄን ነገር ነው ሚጽፍ። ገባሽ? እንደነገርኩሽ ሰምቼሻለሁ። ደግሞ ጅጅጋ ነው የተወለደችው አላልኩም ካለች አውጪ ሪከርዱ። ማን ያዘሽ? ህዝብ የሚያባላ ሪከርድ አለኝ አውጪው። ማንም አልያዘሽም ማን ለምን አታወጭም? አውጪ። ማንም ሰው በብሔሩ አያፍርም። ጎጃሜ ጎጃሚ አይደለችም። እኔ ሌላ ብሔር ቢኖረኝ በብሔር ያላፍርም። ማንም እዚህ ጋር የምታየው ሰው በብሔሩ የሚያፍር የለም። ሁሉም ሰው የራሱን ብሔር ይወዳል። ሁሉም ሰው አንቺ ነሽ እኮ እናውራ ከተባለ አንቺ ነሽ እናት የሮሙ እናት ብለሽ ከዛ ገብተሽ ያለቀሽ እንጂ ማንም በብሔሩ አያፍርም። ራስሽ በአፍሽ ባወራሽው ነገር ነው ስታለክሽ የነበረው። ማንም ሰው በብሔሩ አያፍርም። በብሔሩ የሚያፍር ሰው የለም። እኔ ለአማራ አማራ ነኝ ብዬ የቀጠሮ ጌም ስጫወት ነው? ምን ሳደርግ ነው? ምን ተጠ ምን ጠቅሞኝ ነው? እኔ አንቺ ስለምትጠቅሚ ነው። አንዴ በጎጥ እየከፋፈልሽ፣ አንዴ ምን እያልሽ እሱ አለ አለ በቃ ሲለሽ ነው። በቃ ሁሉንም ተቻለው ብለሽ እንትን ያልሽ እኔ እን እንዲ አንቺ እኮ ኧረ እኔ አላወራም፣ በቃ እኔ አንቺ አውሪ፣ ሊያመልጠኝ ናውራ። እኔ ስለ እኔ ዩቱብ ላይ ስሪ። በቃ እኔ ለምችል ነው ስሪበት፣ ቪ አለው ስለ ሊያሸው ጉድ እያልሽ ካወራሽ በደንብ ቪ አለው። ተንቀሳቀሽበት ዩቱብ ላይፍ ይቀይራል። እንደ ቲክቶክ አይደለም። ቲክቶክ በቀን በቀን ስለምታወጩ ብሩ አይቀመጥም። ዩቱብ ግን ቦር ስለሚመጣ ጥሩ ነገር ትሰሪበታለች። ስለዚህም አሁን ባለው ሁኔታ የሊያ ስም ዶላር ስለሆነ ስሪበት። ምንድን ነው የሰማሁት? ድማን ዲባባን ያለችው ጥሩነሽ ዲባባ ነው። ገንዘቤ ዲባባ ብለሽኛል። ተጠቀሚበት፣ በቃ እኔ ዶላርሽ ነይ ስሪ፣ ፈቅጄልሻለሁ። ያው ፈንገጣ ግን ዩቱብ ህግ ስላለው ፈንገጥ አትቤ ስድብ እንዳታበዥ ዩቱብ ላይ። ኤልሹ ልዬ እንዴት ናችሁ? ተው ደህና ደሪ መቅድዬ አመሰግናለሁ። ስራት አይኖራችሁ፣ ግን እናንተ ተው ተው ነገር አምርጡ። በጌታ ተው ተው። ኤልሹ ተው ልዬ፣ ይህን የመሰለው ውበት ይዘሽ ቁጭ ብለሽ ትመላለሻለሽ። እንዲህ አምሮብሽ ቁጭ ብለሽ አቦ

አይደለም እውነት፣ ይሄን አሽሙር ነገር ምናምን ትታችሁ ኧረ በመድኃኒዓለም ተው በቃ። እንደ የሴቶች ጠብተህ ብለን እኛ ሴቶች እየሰደብን ነው ጋይስ። አይበርድም እንደ ኤልሽዬ አይበቃም፣ አሽሙሮ ሳይበቃም አሽሙር አሽሙር አልተናገርም። በትክክል በግልጽ እኮ እየተናገርኩኝ ነው። ነው እያየው ነው የኔ ፍቅር ግን ምንድና፣ አንዳችሁ ማበረዳችሁ ብዙ ነገር እያየ ነው በአንቺም ላይ በሊም ላይ በቃ እሷም ጋለ እናንተም ጋለ ሆነ። ሁለታችሁም እልህኛው ናቸው። ግን አንዳችሁ ለምን አታበርዱ? በቀመሽ እኔ እንደዚህ አይነት እልህ አለ ወይ እስከምትል ና ያስጨርሳችሁ። ስለ እኔ ምንም እንዳታስብ። እኔ ግን እኔ ዙሪያ ያሉ ሰዎች ስትነካ ሲመልሱላት አትንጨርጨር ነው ግን ባትመልሱ ኢግኖር ብታደረጉ ወይ ደግሞ ከዛ ይረሳል። እስከምትሄድበት ድረስ እሸኛታለሁ። እናንተ አቁሙ። ቢታን እናግራት አለሁ በቃ እዚህ ሶሻል ሚዲያ ላይ የምታደረጉለች እዚህ ቁጭ ብላለች እያየች እኮ ነው። በማርያም አንዳቸው አብርዶ ኤልሹዬ እኔ ፍቅር ስወድሽ ማርያም፣ እኔ ስትጫወቺ ጌምሽን ስትጫወቺ ምናምን ነው የሚያምርብሽ። አንቺ ከምን ጀምሮ ነው እንደዚህ የምታደርጊው? ኤልሹዬ መግዲህ እኔ እኮ አሁን ከዚህ በኋላ ማለት ነው የፈለገችውን አይነት ነገር ታድርግ። እኔ እኮ ቤተሰብ አትንካ፣ እኔ ዙሪያ ያሉ ሰዎችን አትንካ። አሁን ትላንት የኔን ጌፍተር ስትሳደብ ገበ ውስጥ ገብታስ ተራ አድራሻዋን ፖስተባት። አሁን አድራሻ የተፖስተ ሊገሉ ይኖር ብላ እየጫወች ነው ያለችው ትክክል እኮ ነው እያልኩሽ፣ አይደለም ግን አንዳችሁ ብታበርዱ ብዬ ነው። ሁለት ሁላችሁም ሁላታችሁም ሰው መሆኑን እንኳ ስትሰድብ ሰምተሻል? ምን እኔ እኮ እኔን እንዴት ተናገረች? አተናገረኛ አይደለም። እንደፈለገች ስታወራ ውላ ስታወራ ትደር። እኔ በጣም ደስ ይላል። እኔ ኮቪው ነው መጨመር ሌላ ምንም አታመጣብኝም። እሷ እስኪ እስከ ዛሬ እሷ ሰድባ ተንኮለኞች እናንተ ናችሁ። ሰው በመሀል እየገባችሁ ሰው የምታባሉት ጣኖች ቻስጣሉ አልታስ ድራማ የሚወዱ ኮብል ስቶን ሁላ እነዚህ መንደሬዎች ቤንዚል ሳቢ ቁጭ ብላችሁ ስድብ እዚህ ተመቻችሁ ትስተማላችሁ። ቤንዚላችሁን እየሰባችሁ ነው የነበረ ቅድም። ውጪ አይንሽ ውጣ ተጎልጎሎ ኮብል ስቶን አሁን እዚህ ጋር ውጪ ውጪ የሚሉት በቃ ወሬው ጥሟቸዋል። ሶስት ሺህ ሶስት ሺህ ታፕ ታፕ አድርጊላት እስኪ እችን የመሰለች ቆንጆ ማለት ነው። ስታወራ ስትሳደግ ሳይሆን ጌም ስትጫወት ገብታችሁ ታፕ ታፕ አድርጉ የምታባሉ ወሬ ፍቀዱና፣ ይሄንን አሁን እዛ ጋር ቁጭ አርጋችሁ እየባሰ ታባላላችሁ ርስማ አኒዌይስ ማለት ነው ማንም ምንም ምንም ተሰድቦ ምንም እሷ ሰድባው የሞተ ወይ ከሶሻል ሚዲያ የጠፋ ሰው የለም። እንደዚህ ጭምታክል ነገር ነው ህይወት ላይ አታመችም። እየገባሽ ቀን ሙሉ ተሳደኝ ስለ እኔ እኔን እኔን ተተው ወይ ከኔ ጋር ያላትን ነገር ትብታ እያልኩ አይደለም ቀጥል። እነሱ ፍትነካ ገፍ ሲመልሱላት አትንጭር። ሌላ ቢበርድ ደስ ይላል ኤልሹዬ በነገራችን ላይ በነገራችን ላይ ማለት ነው እኔ ማለት እኔ አይሩን ነው ምን ብዬ እንደምናገር እንዴት ብዬ እንደማወራ ሁሉ እስከሚያቅተኝ ድረስ ነው። እኔ ሲጀመር ስትሰድበኝ ውላ ስትሰድበኝ ትደር፣ ችግር የለብኝም። እኔ ግን ይኸውልሽ አንድ ቃል ስጥል ለሊቱ ሙሉ ታወራበታለች። ለሊቱ ሙሉ ማለት ነው። አለቀ በቃ አለቀ። ትስራበት፣ ይመሻት፣ ዩቱብ ላይም ትግባ፣ ታውራ፣ ስለ እኔ ትለፍልፍ። ቤተሰብ አትንካ፣ ሰው የሚያቀን ሰው አትንካ። በቃ ይሄ እናንተ የማታዩት ነገር ነው። በቃ አንቺ መቅዲ ኩማ ቢያወራ ከኛ ጋር ተሰደበ በበጎቹ አሰደበቻቸው አሰደበችው ዌብሳይት ታይቢላት ዌብሳይትም ላይ ተዛተበት ተሰደበ ማነው ስሟ ቃልዬ ብትገባ ቃልዬ የተሰደበች እንዴ ለምን እኛ ነን እኔ ነኝ አይደለ ከኔ ጋ ነው አይደለ ፀቧ

እነዚህ ኮብልስቶኖች ቁጭ ብለው ያዳምጧቸው። ታብታብ አስደርጊያቸው ግን ታብታብ አድርጉ። ወሬ በነፃ መስዋት ያለው ቢታን አናግራት አለው። እስኪ ጊፍት ያላችሁ ስጡ፣ ጊፍት ያላችሁ ጊፍት ስጡ። እግዚአብሔር እኔ ማርያምን እኔ መቤቴን እንደዚህ አይነት ደግሞ እንትን አይላየውም። ሆነ ይሄ ላይክ

እኔ ደግሞ ፈቅጄላታለሁ ትስራ። ዩቱብ ላይ ወጣትስ ት ሲጀምር አንቺ ምን እንድታወራ ነው? እዛ ገብታ ስለ አንቺ ካላወራሽ ተይው። እሱን ችግር የለውም፣ ግን እኔ እንድታቆም አልፈልግም። የፈለግሽውን እስክትጠግቢ ድረስ እስኪ በቃሽ ድረስ የባንክ አካውንት እስኪ ሞላ ድረስበቃሽም አላደርግሽም። ጀምርሻለ ዝም ስት እኔ እንድታቆም በቃ አለቀ። ስሪ እስኪ በቃሽ ስሪ። አካውንት ሞልቶ እስኪ ትረፈረፍ ድረስ መኪና ቤት እስክትገዢ ድረስ ጨምሬ ነው ቀን በቀን ውታይ ሰሪ ችግር የለውም። ምክንያቱም ስለ ሰው ስታወሪ ቪው አለ። ይህ ደግሞ ሽንተል ያሱሚ የሆነ ነገር ስትለኝ እኔን ማለት ነው። ከፎቶ ጋር ለሚለጠፈው ቪው ይመጣሉ ለማየት፣ እኔን ማለት ነው። አይ ሰሪ ችግር የለውም። ተበል በቃ ነኝ ሰው አለ። ከሰገሚ ይመጣሉ ፍሪ አብሮ ይለጠፈ ሪከርድ ድሮች ምናምን በቃ ይመጣሉ። ፎሎ ያረጉኛል፣ ያዩኛል፣ ቁጭ ይላሉ። ካሁን ካሁን ምናለጭ ማለት ነው እና እኔ እንዳታቆሚ እኔ እንድታቆሚ ማለት ሄጂበት ሄጂበት እየሄዱበት አወሩልን እንድትባል፣ ሄዱበት ሄጂበት እንትያኝ አመክር ነው ይመከር ነው እንግዲህ አያ፣ ለሌሎች ዩቱበርና ቲክቶከር ማድመቂያ እንሁን እኛም ስደቢነ። ቤተሰብ አትንኪ፣ ሰው አትንኪ፣ ሰዎች አውሩ ብለሽ አትበሳጭ፣ የገባውን ሁሉ አትናገሪ። አውሩ ወይ አንቺ። ጓደኛ እኛ ጋር ሲመጡ ለአንቺ ጠላቱ ነው አይደለም፣ መብታቸው ነው። መብታቸውን እየተጋፋሽ ነው። ከገባሽ መብታቸውን እየገፋሻቸው ነው። ምናልባት እነሱ ስድብ መቋቋም ስለማይችሉ ሊሆን ይችላል፣ ወይ ደግሞ በጎችን ስለሚፈሩ ሊሆን ይችላል። የገባው ሁሉ እየተሳቀቀ እየተሰደበ በምትነጃቸው በጎች። ስለዚህ እየነገርንሽ ነው፣ እየነገርንሽ ነው። በጣም ነው ወደቱ በጎቹ አ እሱ እኮ ናቸው ታብታብ የሚያደርጉት ነው። የኔ ፍቅሮች ታብታብ አድርጉ።

እኔ እወዳቸዋለሁ አይስዌርን አይስዌርን አይስዌርን እንወዳቸዋለን። ሊያክዊን ምትሉ ኮመንት እመቤቴ ሱ ኮመንት ኮመንት ኮመንት ኮመንት ጋ ይስቆይ አንዴ፣ ወጥቼ አስገቢ። ኮመንት ቁሟል። ኤልሹ ታረቁ የሚል ጄሪ ጋር ነው የቆመው። ጄሪ የምትባለው ከዛው። አዎ ቁሟል፣ አልቆምም፣ እየጻፉ ነው። ሊያ ኩዊን ሊያ ኩዊን አስገቢ፣ መልሰሽ ሉጣ። እሺ እኔ እውነት ተመችኛለሁ

እየጻፉ ነው እኮ እንቁርሲ ይብላችሁ። ጻፉ እናንትን ፍሮጓ ነች ግሪን ፍሮጓን ጻፉ። እዩ ንገራችሁ፣ እዚዱና ሰዮች ለእንቁርት ይብላችሁ። ዩ ቢውቲፉል ባይ ዘ ዌይ። ግን እኔ አሁን ቆንጆ ሴትን ኦርደር ትደረጋለች ወንድ ልጅ ይገዛታል ምናምን የሚባለው ነገር አንድ ማይመስል ነው ግን አሁን ቁጭ ብዬ ሳይ ኦርደር እኮ የምትደረጊ ከሆነ ሶፊስቲኬትድ የሆኑ ናቸው ወንዶቹ፣ አደለ ያላቸው እውቀት ያላቸው ቁጭ ብለሽ ስታወሪ ተማርሽ መሆን አለብሽ። ገብቶሻል? የገረሮቹ አለቃ መሆን አለብሽም። አንድ ሁለት፣ ደግሞ እውቀት ሊኖርሽ ይገባል። ውበት አለ፣ the way you carry yourself ደግሞ፣ አደለ ግሬስ ሊኖርሽ ይገባል። አስበሽዋል? ስለዚህ እኔ አሁን ኤልሹ ኦርደር ስትደረግ ብዬ ቅድም ስነግራቸው ነበረ ሰሚር ሰሚር ተቆራርጠው ተፈላልጠው ተወጋግተው ኦርደር ያላገኙትስ ምን ታይ? እሱ እኮ ነው የሚልሽ። ሰው ሚያይሽ፣ ራስሽን እንደምታየው ነው። በነገሮች ላይ ራስሽን አትወጂ ከሆነ ራስሽን አታከብሪ ሰው ከሆነ ማንም አያከብርሽም። እሱ አንቺ ኦርደር ስትደረጊ ለሸራተን፣ ለእነዚህ አይነት ከበድ ከበድ ላሉ ቦታዎች ነው አይደለ እንዴ

ያስቀኛልም የሆነ ለምትናገረችው ሰዎች አይምሮ ይነካኛል። እኔ አሁን በጣም ብዙ ነገር ትታሚያለሽ። በአንቺ ምክንያት የፈረሰ ትዳር አላየሁም። በነ ኮይን እና በነ ቤት ታየሁ ምክንያት የፈረሰ ትዳር አይቼ ነው። ስለዚህ ስም ብሎ አንቧልታ ነው። ኧረ እስኪ ብቻ ትቻያለሽ ልብሽ ፈልጋለሁ እኔ አሁን፣ አንቺ ብትናገርኝ ይደብረኛል። ከኔ ሬስፔክት አደረግሻለሁ ለመሰለሽ አንቺ አባ ደመሽ ብልግና አይወጣም ብልግና ይወጣም። ቢያንስ እንኳን ዊካን ዲል ላይ ቢሃይን ደሴን አይደለ ከአንደ በትሽ ህፃናት ልጆችን ስትሳደቢ የሰው ልጆችን እናት ስትሳደብ ያላዩ እኔ ብቻ ይደብረኛል። አንቺ ብትና የሆነ ነገር ብትይኝ ይደብረኛል፣ ይሰማኛል። እነዚህ ታያቸው እናትሽ እንዲትሆን አባትሽ እንዲሁ እንደዚህ አሮማይ። ለማንኛውም የሶስት ልጆች እናት ኦርደር ማድረግ እየፈለገ ምላሳ እየቀለድኩ አሁን መሰለሽ? እንደዚህ ፕሮፋይሎቹ ሁሉ ቢጫ ፕሮፋይሎቹ እነሱ አሁን መለመን ጀመሩ። መጀመሪያ ልጆችን ሰደቡ፣ ሲያዩኝ ምንም አይመስለኝም። እኔን ሰደቡኝ ምንም። አሁን ልመላ ጀምሯል። በማርያም እባክሽ፣ በማርያም ሲሉኝ ደግሞ ትንሽ በቃሽ። እሺ፣ በቃ እንተዋለሁ። አይ እኔ በቃ ብዙ ጊዜ የምትናገርበትን መንገድ አይቻልም። ርብስ ለማንኛውም ግን እኔ አንቺ የኛ ቤተሰብ ብትሆኝ የአማቻችን ብትሆኝ በጣም ደስ ይለኛል። ማንን አጨሽ ልንሽ እና ውል ብዬ ነበረ ባለፈው እንትን ብሏል። ግን እሱ አይደለም እዚህ አፕ ላይ ሳይሆን ከዚህ አፕ ውጭ የሆኔ የለም አንድ ኩሩ ቆንጆ የኦሮሞ ወጣትን ብታገቢ እና አማሻችን ብትሆኝ ቤተሰባችን ብትሆኝ በጣም ደስ ይለኛል። በጣም ነው ደስ የሚለ ሆ በጣም እኮራበት ራሱ ታሪክ ነው የሚሆን። በጣም በማወራው ሁ ማወራው እና በጣም ነው የሚወድሽ እውነት። እዚህ አፕ ላይ ኦሮሞ ልጆች በጣም ይወዱሻል። እሱን አይቻለሁ እና ስለምታከብሪን ነው የምንወድሽ፣ ስለምትወጂን ነው የምንወድሽ እና በጣም እናመሰግናለን ኤልሽዬ አዳምጥሻለሁ መጥ